ብስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት አስራ ስድስት በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድሪያ ሀገር ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈም። ይህም አባት በአስቄትስ ገዳም በአባ መቃርስ ገዳምም መንኩሶ በገርል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባት ቴዎድሮስ ባረፈ ጊዜም በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸውም ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀጵጵስና ሹመት ለሚካኤል ይገባዋል ለዚህ ሹመት የሚሻል እርሱ ነውና የሚል ቃልን ከሰማይ ሰማው፣ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከምስር ገዢ ዘንድ ደብዳቤ አጽፎ ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት፣ ይዘውም አሰሩት። ወስደውም በመስከረም ወር በአስራ ሰባት ሊቀብጵስና ሾሙት። ያችም እለት በጌታ አደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲ ነገሰ። የእስክንድሪያ ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሶስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱ ሰዎች ቁጥራቸው 24 ሺህ ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተዋህዶ በኋላ ሊቀጳጳሳት ቄርሎስ እንደተናገረ የመለኮቱና የትስቢቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል ኤጲስቆጶሳትም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህርያት፣ ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩም ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካ የሆነ ስሙ አንስታሲዮስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙት ሽቶ አልሾሙትምና፣ ስለዚህም ወደ እስላሞች ንጉሥ ሂዶ በአባ ሚካኤል ነገር ሠራበት። ከአመፀኞች ነገሥታትም ብዙ መከራ ደረሰበት። ጽኑ የሆነ ሥቃይም አሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳ ነው። ዳግመኛም በመርዋን አልጋዲ ዘመነ መንግሥት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይት በታላቅ ሥቃይ አሰቃዩት። መኮንኑም ገንዘብ እንዲሰጡ ሽቶ ሊቀጳጳሳቱን አባ ሚካኤልን አስረው ሰዎችም መጥተው ዋሱ ነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅም ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ተአምራትን አድርጎ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የካዱትን ምዕመናን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋራም ጋርም 100 ሺህ ፈረሰኞች አርበኞች፣ መቶ ሺህ በበቅሎ የተቀመጡ አሁንም በገመል የተቀመጡ መቶ ሺህ አርበኞች ወታደሮች ነበሩ። ብዙ ሀገሮችንም አጠፉ፣ ብዙዎችንም ማረካቸው። የግብጽ ንጉስም ይህ ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲሁም የክርስቲያንን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉስ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘው ዘንድ የግብፅ ንጉስ ይህን አባት አባ ሚካኤልን ለምነው። ይህም አባት ወደ ኢትዮጵያ ንጉስ እርሱንና መኳንንቱን፣ መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፦ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናልና፣ አሁን ወደ አገርህ በሰላም በፍቅር ተመለስ። ስለኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥ። የኢትዮጵያ ንጉስም የዚህን አባቴ የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ አገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሾመ። ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱም በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለሚካኤል እንተነበረ ገዳመ እንዘይት ጋደል ፍጹመ ሊቀ ጳጳሳ ዝንቱ በዕለተ ተሰይመ መልእተ ምድር ገብረ ሰላመ ሰማይ እኔ ውሃበ ዝናመ አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም መጋቢት አስራ ሰባት በዝች ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልአዛር አረፈ። በዝች ምለት አናጉንስጢስ ቴዎቅሪጦስ በሰማይትነት አረፈም። በዚህችም ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማይቱ ተላሰስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የስጋው ፍልሰት ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅዱሰ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም